ሰላሙ አለይኩም ራህመቱላሂ ወበረካቱህ እንግዲህ እኛ የመጣነው ፋላህ በጎ አድራጎት ድርጅት ከሚባል ተቋም ነው። ይህ ተቋም ከ2014 ህጋዊ ፍቃድ ይዞ መነሻ 2011 ቢሆንም ከ2014 ጀምሮ ከፌድሪ ማህበረሰብ ድርጅቶች ባለስልጣን ህጋዊ ፍቃድ ይዞ የተንቀሳቀሰ ሀገር በቀል ድርጅት ነው ይህ የተለያየ በጎ ስራዎችን እየሰራ ያለ ተቋም ነው። ሀላባን እንግዲህ ያው በተደጋጋሚ ካመራሮቻችሁ ጋር ሆነን በተጋጋሚ ዞር ዞር ብለን ገብተናል። ይህ ሁሉ ተማሪ ማሳነት ማስተማር ማለት ሀገርን ማስ ወዳይ ምንም በላይ መጀመሪያ የሚቀድመው ምንድነው? እውቀት ነው። መጀመሪያ የሚቀድመው ምንድነው? ምንድነው የሚቀድመው? እውቀት ነው። መጀመሪያ የሚቀድመው፣ ስለዚህ በአሁኑ ሰዓት አንድ ደብተርና አንድ እስክርብቶ ስንት ብር እንደሆነች እያንዳንዱ ወላጅ እናንተ ልጅ ስለሆናችሁ ልታውቁት ትችላላችሁ። ትምህርት ቤት አንድ ወላጅ ደብተርና እና እስክርብቶ አሸኪሞ እናንተ ነው ወደዚህ ሲሊካችሁ በጣም ብዙ መልእክት አለው። እኛም እንደ ድርጅት ይሄንን ይዘነላችሁ ይህን ስጦታ ይዘን ስንመጣ ደብተሩና እስክርብቶን ብቻ መስጠት ሳይሆን ከእናንተ ብዙ ምንፈልገው ምንጠብቀው ኃላፊነት አለ ኃላፊነትም ጭምር ጭምር ነው እያሸከምናችሁ ያለነው። እናንተ ደግሞ ገና ልጅ ናችሁ። ስደት የሚታሰብ ሳይሆን ገና አድጋችሁ ተምራችሁ ትልቅ ደረጃ ደርሳችሁ የምትማሩ የምትወስጡበት የምትቀስሙበት ጊዜ ስለሆነ በዚህ ደብተርና ስክሪፕቶ እውቀትን ልክ ይሄ ውስጡ እንደምታዩት ነጭ ወረቀት ነው አደለ? ምንም ጽሑፍ የለውማ። ከዛ ይሄን ስክሪፕቶ እናንተ እጅ ላይ አሳርፋችሁ ወስታችሁ እዚህ ላይ ስታሳርፉት ግን ምን ይሰጣል? አረፍተ ነገር ይሰጣል ማለት ነው። ይህንን አረፍተ ነገር መስጥማት የናንተም ጭንቅላታችሁ ላይ ያለው ልክ እንደዚህኛው ወረቀት ነው። ውስጣችሁ ላይ ሸርም የምታስቀምጡበት ከሆነ ጭንቅላታችሁ ላይ ሲፍ ያረጋል። ጥሩ ነገር ምታስቀምጡበት ከሆነ እንደዛው ሲፍ ያረጋል ማለት ነው። ኩማንዳሜቾ ከይሮው ብቻ ነው ማለት ከይሮው ብቻ ነው ማለት ደሞ ተስኩሌ ማይነቴን ደብተረ ታስይ ማይነቴ ትምርቲ ምን አፈን ፈቅ ምናፈቆ ነው ታባ

ው አጠፋሚ እኮ ይከኔ ነው እንኬዕኒ ቤቹ አስዮን ከሰዐቴን ለዕናሚ ሰዓቲ እንኬዕኒ ይሁን ከክች ለለኖር ችያት ቅድመ አስለ እንጂ ለእነዚህ ህዝቦች ለሃላባ ህዝብ እንድረስ ብለው መተው የተቸገሩ ህጻናት በደፍተር እጦት አንድም ተማሪ ቤት መቅረት የለበትም በሚል በዛ መርህ ተነሳስተው መተው ዛሬ ይሄንን ደፍተር እየሰጡን ነው። ይሄን ደፍተር ደግሞ እኛ በአግባቡ ይዘን በትክክል ትምህርት ተምረን እውቀታችንን መቀየር መቻል አለብን። እውቀት ከምንም ነገር ፊት ለፊት ስለሆነ እውቀት የሌለው ሰው የትም ሄዶ ውጤት ማምጣት አይችልም። እውቀት ሲኖረን ነው ሁሉ ነገር ማድረግ የምንችለው። እና ቅድሚያ ለእውቀታችን ሰጥተን እነሱ ለኛ አስበው፣ እኛ ዘመዶቻችን አይደሉም፣ ምንም አይደሉም። ግን ሰብዓዊነት ይዟቸው ነው ሰብዓዊነት ስለያዛቸው እኛን ሊረዱን መተዋል፣ እናንተ ሊረዱ መተዋል። እነሱ በረዱን ልክ እነሱ ለኛ ባሰቡ ልክ ከዛ በላይ ደግሞ እኛ ለራሳችን በማሰብ ለእውቀት ቅድሚያ በመስጠት እውቀታችንን የምናገኘው ትምህርት ቤት ነው። አንድ ሁለተኛ መስጊድ ላይ ነው። ስለዚህ እነዚህ ሁለቱን ቦታዎች በደንብ አጠናክረን ይዘን እውቀት መገበየት መቻል አለብን። የምን መልዕክት ሊያስተላልፍ ነው የምፈልገው። አመሰግና። ሰላሙ አለይኩም ወረህመቱላሂ ወበረካቱ

ፈላህ በጎ አድራጊ ድርጅት ከተለያየ ቦታ የሚሰራቸውን መልካም ስራዎች ድርሻ ለሃላባ ምድር ብሎ መጥተዋል። ሀላካ ሀላባ ደግሞ እነዚህ ቀበሌዎች አራት ቀበሌዎች ናቸው። ሌንዳን ሌንዳዎች፣ እና አማጣ እነዚህ ተመሳሳይ ቀበሌዎች ላይ ሊሰጡ መጥተዋል። የሚሰጠው ጎጎ ስራ ጎጎ ስራውን እዚህ ሰርቶ ይሄዳል። የተሰራ አለ። ሰው ደግሞ የተሰራ አለ አለበት። ትንሽ ሆናችሁ ከሆናችሁ ትልቅ ስትሆኑ ጎበዝ ትሆናላችሁ። ጉብዝና ከየት ነው? ችግኝ መጀመሪያ ሲተከል በደንብ ከተተከለ እስከ አስራ ሁለተኛ እስከ ዩኒቨርስቲ ድረስ የምትሄዱት አሁን ጎበዝ ሆናችሁ ከተማራችሁ ነው። ጎበዝ ሆነን እንማራለን፣ ኢንሻላህ በሉ። ኢንሻላህ ከሰሜን አሜሪካ ቤታችን አሚና ከቢር አስተባባሪነት ከይረ ፈላጊ ቤተሰቦች በእነሱ በተደረገልን ድጋፍ በማዕከላዊ ኢትዮጵያ ክልል በስልጤ ዞን ከተለያዩ ቀበሌዎች የተወጣጡ ተማሪዎች በዚህ መልኩ 2018 የትምህርት ቁሳቁስ ድጋፍ እስክሪብቶና ደብተር አድርሰናል። እንደደረሳችሁ ደብተራችሁ ወደ ላይ በማንሳት አንዴ ደርሳችኋል አይደለ? በደንብ ትማራላችሁ፣ በደንብ ትማራላችሁ።